ላይፍ ዝም ብላ እንደዚህ ቀጥታ መንገድ ይንሳት ሄደላችሁ? የሆነ ጊዜ ወደ ታች፣ የሆነ ጊዜ ወደ ላይ፣ ወደ ግራ፣ ወደ ቀኝ ነው የምትለው። ና ላይፍ ኢዝ አፕ ን ዳውን። የሆነ ልፋት አለው፣ ድካም አለው። ካልለፋን ካልደከምን፣ ካልተሰደበን፣ ካልተሞገስን የሚዘልቅ ነገር የለውም። ና እውነት ለመናገር አንዳንዴ ሶሻል ሚዲያ መጠቀም ይጠቅማልም አይጠቅምምም የእውነቴን ነው ምላችሁ። የሚጠቅመው ምንድን ነው? በጣም በጣም ብዙ ምርጥ ምርጥ ወንድሞች ታገኙበታላችሁ። በዛም በጣም በጣም ምርጥ ምርጥ ትምህርቶችን ታገኙበታላችሁ። በቃ እንዳይደብራችሁ ትሆናላችሁ። ብቻ ብዙ ነገሮች አሉ። የማይጠቅመው እንዲሁም ደግሞ የሚደብረው ምንድን ነው? በጣም ማወቅ የማትፈልጉትን ነገር ደግሞ ታውቃላችሁ፣ ስለ ሰው ጠባይ፣ ስለ ምናምን ብቻ እንዴት ነው አንዳንዴ የራሳችሁ ነጻ እንዳትሆኑ ያደርጋችኋል። የሆነ ሶሻል ሚዲያ ለተጠቀሙ ስታስቡ ቤተሰብ፣ መጀመሪያ ላይ የሆነ የራሳችሁ የሆነ ብዙ ፕራይቬት ሊኖራችሁ ይችላል። የራሳችሁ የሆነ ደግሞ ኖርማል ፕራይቬት መሆን ፐብሊክ ማድረግ የምችሉት ነገር ሊኖር ይችላል፣ ግን ሁሌም ቢሆን በቃ እንትን ነው ምንድን ነው ይሄ ስታንድ ባይ ሆናችሁ ነው የምጠብቁት። ሬዲዮ ሆናችሁ ለምንም ነገር መንገድ ላይ የሆነ ነገር በቃ ማለት ኖርማል የሶሻል ሚዲያ ሰው ሳትሆኑ ስትንቀሳቀሱ እንደነበረ አይነት እንቅስቃሴ አታደርጉ። ቤተሰብ ገባችሁ አይደለ? ለምሳሌ ሶሻል ሚዲያ ሳትጠቀሙ ኖርማል በቃ እንደፈለጋችሁ ልትሆኑ ትችሉ ነበር። ግን ሶሻል ሚዲያ መጠቀም ስትጀምሩ ግን ጠንቀቅ ማለት አለባችሁ። ምክንያቱም በየቦታው ካሜራ ነው ቤተሰብ። ምንም አይነት አጋጣሚ ይሆንና። አንድ ያየሁት ጽሁፍም አለ እና እሱ እሱ ነገር አንዳንድ ነገሮች ይገርሙኛል አንዳንዴ ማለት ነው። በጣም ብዙ አስተማሪ ጽሁፍ የሚጽፉ በጣም ብዙ ምክር ያላቸው እህት ወንድሞች አሉ። በዛ ጥፍ ደግሞ ኔጌቲቭ ብቻ መናገር የሚችሉ ፖዘቲቭ የሚባል ነገር ከውስጣቸው የሌለ ብዙ ሰዎች አሉና ያው መያዝ ያለብን እኛ የሆነ ነገር አለ። እንዳልኳችሁ ሶሻል ሚዲያው በእጃችን ነው፣ ስልካችን በእጃችን ነው፣ ሁሉ ነገር በራሳችን ስለሆነ ማንም መከተል ማንም አለ መከተል እንዳለብን ራሳችን የምናቅ ሰዎች ነን። መቼም ህፃን የለም፣ አይደል ወይ ደግሞ የሆነ ይህን ይዋ ተብሎ ተገዶ የሚያይ የለም፣ የሚሰማ የለም፣ የሚያነብ የለም። ግን የምናነበውን ነገርም የምናየው ነገርም በነገራችሁ ላይ ሶሻል ሚዲያ ላይ ስትመጡ የሆነ ጸባያችሁ እየተቀየረ ነው የሚመጣው። የምታያቸው ነገሮች ምንድነው? የሰው ልጅ ውሎን ይመስላል ይባላል። እኛ እድገታችን ነው የምንመስለው። ከቤተሰብ ጎረቤት፣ ከጎረቤት የሀገራችን ሰው ብቻ ከቤተሰብ ብቻ አይደለም ምንወጣው፣ ገባችሁ። እንደዚህ ደግሞ የጎረቤት አለ፣ ያገር አለ እንዳልኳችሁ። ከዛ ደግሞ ወደ ሶሻል ሚዲያ ውስጥ መጥ ደግሞ ሶሻል ሚዲያ የምታያቸው ነገሮች ሊቀይሯችሁ ይችላሉና፣ ብቻ ፈጣሪ ከብዙ መጥፎ ነገር እንዳይወስደን እሱ ይጠብቀን። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ትርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ጠፋሽ ጠፋሽ ያላጅኝ ዋለው የኒወዶች ሁሉም ሰላም ነው፣ እግዚአብሔር ይመስገን። እየጠይቃችሁኝ ያላችሁ አላችሁና አመሰግናለው። ሁሉም ሰላም ነው እና ኔ ወዶች አመጣጤ ያው አንዳንድ ነገሮች ስላሉ ስለ ነዛ ነገር እኔ ብዙ ጊዜ እንደምነግራችሁ ኮሜንት አነባለሁ፣ እወዳለሁ ኮሜንት ማንበብ። እንዲሁም ደግሞ አንዳንድ ቶች ደግሞ ጠይቁን ጥያቄ አለና በዛውም እኔም የራሴ የተሰማኝ ስሜት ለመናገር ነው የመጣሁት ማለት ነው። እንግዲህ ሃይሚና ብሩኬን ከምናውቃቸው ረዥም ጊዜ ሆኖናል ቤተሰብ አንድ ነገር ልብ ብላችሁ እንድታስተውሉ የምፈልገው ነገር አለ። ምንድን ነው መሰላችሁ፣ ሶሻል ሚዲያ ተጠቃሚ ስትሆኑ በጣም ብዙ ሰዎች ገመና ማውጣት ይፈልጋሉ። የእናንተ የም ምን አይነት ገመና አለባችሁ ማለት የተደበቀ ሚስጥር ማውጣት ይፈልጋሉ። በተለይ በቃ ታዋቂ ስትሆኑ ምናምን ፌመስ ስትሆኑ ከባድ ነው። ብዙ ነገሮች ለማውጣት ይፈልጋሉ እና ምን መሰላችሁ ብዙ ብዙዎቹ ብሩኬንማ ሀይሚ፣ በዚህ ፍራንክ ብቻ አይደለም ያኮረፈችው ሌላ ያየችበት ነገር አለ እንጂ ምናምን እያላችሁ ያላችሁ አላችሁእና በመጀመሪያ ደረጃ ብሩኬ ተቆንጥጦ ያደገ የደግ ሰው ዘር ነው፣ የደግ ሰው ልጅ ገባችሁ። የሰው ልጅ ማለት እድገቱን ነው የሚመስለው፣ ጎረቤቱን ምናምን ምናምን ያልኳችሁ ምን መሰላችሁ ቤተሰብ አተዳደጋቸው ይታያል ሲጀመር ማለት ነው። ብሩኬ ሁሌ ስለ እናቱ ነው የሚያወራው እናቱ እንዴት እንዳሳደገችው እናቱ እንዴት እንደሆነች ስለሚያውቅ በሴት ልጅ ላይ እንደዚህ አይነት መጥፎ ድርጊቶችን የሚያደርግ ልጅ አይደለም። እንድታቁም ፈልገው ነገር ማለት ነው። ህሊና ያለው ፈራ እግዚአብሔር ያለው ልጅ ነው። ሁሌም ስለ እግዚአብሔር ስለ ፈራ እግዚአብሔርነቱ ሲያወራ ሰምታችኋል። ከምናቀው ብሩኬ ቆይተናል። እንደዚህ አይነት መጥፎ ድርጊት ቢኖረው ወይ ደግሞ የተደበቀ ባህሪ ቢኖረው እስከዛሬ ይወጣ ነበር። ገባችሁ። አይደለም ሰው መጥፎን ነገር ወደ ቶሎ ወደ ህዝቡ ለማድረስ ቀላል ነው። የእኛን ህዝብ ታውቃላችሁ። ግን መልካም ነገር ጥሩ ነገር ነው ቶሎ ወደ ህዝቡ ላይ ደርስ የሚችል እንጂ ኔጌቲቭ ነገር በአንድ ሆኖ በትንትን ነው የሚለው። ና ምልላችሁ መሰላችሁ። እስከ ዛሬ ብሩኬ የሆነ እንደዚህ ነገር ቢኖረው ይወጣ ነበር ወደ ህዝቡ። መጀመሪያ የሆነ የፍቅር ግንኙነት እንደነበረ አዎ ተናግሯል። ግን በቃ ያ ነገር ያቆመ ነገር ነው። በፊት በፊት በፊት ነው። እሷም እንደውም ጥሩ ልጅም ሆናልኝ ሳይሆን ግን አሁን ላለሁበት ደረጃ የሆንኩት ተምሬበት ነው ብሏል። ማለት እንዴት አድርጌ ልንገራችሁ፣ ያን ነገር ሀይሚ ጋር ቁጭ ብሎ ነው ሀይሚ ይፍታ እናሱ ነው ሚፍታ ሚፍታ ና ሀይሚ ብሩክ ቁጭ ላ የተናገሩት ነገር ነው። ያልሆነ ነገር አትበሉ። ምንም አይታበት ምንም ብል አደለም ሀይሚ። ገባችሁ? ሀይሚም ደግሞ የሆነ ሌላ መጥፎ ባህሪ ኖሮባት ምናምን አደለም። ሀይሚም እንዳልኳችሁ መጥፎ ነገር ቢኖራት እስከ ዛሬ ፕራይቬት ሆኖ የሚቆይ ነገር የለም። ፔብሊክ ይሆን ነበር፣ ህዝቤ ይዞት ነበር የሚወጣው። አይደለም መጥፎ ነገር ቀርቶ የሆነ ሰው ጋር ድሮ የተነሱትን ፎቶ አውጥተው አብረን የተነሳ ነው፣ ጓደኛዬ ነው ምናምን እያሉ ለፎሎ ለሰብስክራይብ ይዞት ይወጣሉ። ገባችሁ አይደል? ባለጌ አንችን ብሎ ደግሞ ሰው ቀለበት አንቺ ስታደርግ ብሩክ ምን ብሎሻል? ቀለበትም አድርጋ ነበር የሚል ኮሜንትም አይቻለውና እናንተ ምንድን ነው ይሄ? ወተት ነጭ ነው። ወተት ነጭ ነው ተብሎ ተነግሯችሁ እንኳን አይ ጥቁር ነው ልትሉ የምትችሉ ሰዎች ስለሆናችሁ አይ ዶንት ኬር ማፊ ሙሽክላ ያኒ አንቱ ጉሉ ሸይ ማትጉሉ ሸይ ማይከስኒ ፊኩም በስ ለሽ ላትጉሉ ሃይሚቼሪ ብሮኬቺ ብሮኬቺ ሃይሚቼሪ ሹ ሀደ ሹ ሀደ አይብ ማታርፎ አይብ ሸይ ሹ ሀ ማትስቱ ሀለ ወይኩ የምሬ ነው። አንዳንዴ ትልቅ ሰው ናችሁ፣ አታፍሩ። ሰው እንደዚህ ባይ ዘ ወይ ማለት ነው እኔ ይሄ የሆነ የመወላበድ ባህሪ ካለኝ የሆነ ሰውም ወለባደው ነው ነው የሚታየኝ። ገባችሁ አይደል? እኔ እዛ መስችም እዛም እዛም ወንድ ጋር ምሮጥም ከሆነ ሌላ ሰውም እንደዛ መስሎ የሚታየኝ ሶ ዛት፣ ራሳችሁን አዳምጡ። ዩ ላይክ ዚስ ኤቨሪቦዲ ሴም ሴም ዩ ኖ ኖት ሴም ሴም ዩ ኦኬ። ይህን ጭንቅላታችሁ ውስጥ አስገቡት። ዝም ብላችሁ ያልሆነ ነገር አትውረግረጉ። ዝም ብላችሁ የሆነ ነገር ስታዩ ዝም ብሉ። ያልተጻፈ ነገር ማንበብ ያልተሰማ ነገር መጻፍ ማንበብ ምናምን ሾ ምን ይሉታል? ይህን እውነቴን ነው የምላችሁ። አንዳንዴ ሰው መጥፎ እንዲሆን የምታደርጉት እናንተ ራሳችሁ ናችሁ። ሰው ጥሩ እንዲሆን ልታደርጉት የምትችሉ በነገራችሁ ማለት ነው። ሰው ሰውን ይቀይራል። ሰው ሰውን ያበላሻል ብዙ ጊዜ ሲጋራ ጫት፣ እንዲሁም ደግሞ መጠጥ ያልሆነ ነገሮች ላይ የሚጀምሩት በሰዎች ተነሳስተው ነው። በሰዎች ተናደው ተበሳጭተው፣ ወይ ደግሞ ሰዎች ንቅመሱ፣ ጀርቡ፣ ምናምን ምናምን ብለው አስጀምረዋቸው ነው። ከዛ ስሜት ደግሞ የሚያወጣቸው ማን ነው? ሰው ነው። ወይ የሆነች ሴት አፍቅራው አፍቅሯትም ተበላሽቶ ከነበረ አንዷ ደግሞ አፍቅራ ተው ብላ ታስወጣዋለች። እንዲሁም ብዙ ሰዎች እንደዚህ እንደዚህ፣ ልክ አይደለም ብለው ትምህርቱን አስተምረውት ወይ ደግሞ በምን መልኩ ይሆን ያስወጡታል። ምን ልላችሁ ነው፣ ሰው ሰው ማበላሸት ማስተካከልም ይችላል። ገባችሁ? ስለዚህ የሆነ ወዳልሆነ መስመራት ትሄዱ ይበቃችኋል። በቃችሁ። በቃ በቃ በቃ። የሰው ልጅ ለመገናኘትም ሆነ ለመለየት ጊዜ ያስፈልገዋል። ገባችሁ? ልክ ያው እንደሆነ ሁሉ ደግሞ የሰው ልጅ ተጣልቶ ይቅርታ ለመባባል ደግሞ ጊዜ ይፈልጋል። ዝም ብሎ የሆነ ነገር ከተጣልተሽ ቆይተሽ ቶሎ ትከታራሽ ውሸት ነው። የውሸት ነው የታረቅሽ፣ የእውነት አይደለም። ግን የእውነት ልትታረቂ ከሆነ ጊዜ ያስፈልጋል። ከራስ ጋር መመካከር፣ ከዛ ሰው ጋር መነጋገር፣ ይሄ የሆነው እንዴት ነው? እንደዚህ እንደዚህ የሚባል ነገር አለ። እና ልጆቹ ላይ አታሟሩቱ ፕሊዝ። ኖርማል፣ ሁሉም ነገር ሰላም ነው። ሁሉም ነገር ሰላም ይሆናል። ዝም ብሎ በቀላሉ እንደዚህ የሚሆን ነገር የለም። እባካችሁ በፈጠራችሁ አንዳንዴ በኔ ይደርሳል። በሉ ሁላችንም የዘራ ነው እናጭዳለን። ዛሬ የዘራችሁ ጤፍ ዘርተሽ መቼም በቀሎ አታጭድም፣ በቀሎ ዘርተሽ ደግሞ ጤፍ አታጭጅም። ሁልሽም የዘራሽውን ታጭጃለሽ። ና ለምጽፉት ነገር ተጠንቀቁ፣ ለምታደርጓቸው ነገሮች ተጠንቀቁ፣ ለሰው ልጅ ለምትሰጡት ስም ተጠንቀቁ። ማለት ብድግ ብላችሁ ያልሆነ ነገር ሀይሚ እንደዚህ ነች፣ ብሩኬ እንደዚህ ነች፣ ብዙ ነገር ነው የሚባለው። እግዚአብሔር በውስጥ ራሱ የሚጽፉ ሰዎች አሉና ልክ አይደላችሁ። እናንተ የምትሉትም ቢሆኑ ሀይሚና ብሩኬ እስከዛሬ አልኳችሁ፣ እንደዚህ በፕራይቬት አይደለም የምታወሩት አውጥታችሁ ነበረ ፔብሊክ ዝርግፍ የምታደርጉት። ስለዚህ ሁሉ ነገር ጽድት ንጽት ያሉ የጨዋ ልጅ ሀይሚም ተቆንጥጣ ያደገች የጋሽዬ ልጅ ቅብር ያለች የኔ ቆንጆ ከትንሽነቷ እስከ ትልቅነቷ አብረን ያሳደግናት እያየናት ምርጥ እየሄታችን ነች። ብሩኬም እንደዛው የሙሽዬ ልጅ፣ ሁለቱም ምርጥ የፕራይቬትም ሆነ ፔብሊክ ያላቸው ፏያሉ ልጆች ናቸው። ስራ ይሰራል ይሰራሉ። ከዛ ውጭ ግን ነነነነነነነ በቃ እንዴ መቅረት መስራት መብታቸው ነው። የራሳቸው ስልካቸው የራሳቸው ነው። ዩቱብ የራሳቸው ነው። ቪዲዮ መጫን ይችላሉ፣ አለመጫን ይችላሉ። ማረፍ ይችላሉ፣ መስራት ይችላሉ። ኤቭሪቲንግ ፎር ሃይሚ ኤንድ ብሩክ ኢት ኦኬ አይ ላቭ ዩ ጋይስ ማንኛውም በጣም ነው ወዳችሁ፣ በጣም ነው አከብራችሁ። መልካም ጊዜ ሆንላችሁ። ባይ